ሰላም ሰላም፣ ውድና የተከበራችሁ የሚሚ ሁልገብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ መጥቼ ያለው። ዛሬ ይዤላችሁ የመጣሁት ቅጣ በድንች አሰራር ነው። እስከ መጨረሻው ድረስ ተከታተሉ። እንደምትወዱ ተስፋ አደርጋለሁ። በጣም እንደምትወዱ ውስጥ አልጠራጠርም። ቪዲዮ ከመጀመራችሁ በፊት ላይክ አድርጉ ላይክ አድርጉ፣ ሁላችሁም እባካችሁ ላይክ አድርጉ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ሁኑ። ሁል ጊዜ እኔ የሚልቃችሁ ቪዲዮ ይደርሳችኋል። ነባሮቹ ላይክ ሼር፣ ኮሜንት አድርጉ፣ አባረታቱኝ አስተያየት ሀሳብ ኮመንት ላይ ጻፉ። ላይክ ሼር ስለምታደርጉኝ ከልብ አመሰግናለሁ። ሁላችሁም አብራችሁን ቆዩ። በእያላችሁ በሰላማችሁ ይብዛ። አሁን ወደ አሰራሩ እንሄዳለን። ይሄን የመሰለ ቅጣና ድንች አብረን እንሰራለን። ተከታተሉ አሁን ወደ ቪዲዮ እንሄዳለን። እንግዲህ ውድ ቤተሰቦቼ እንደምታዩት እዚህ ጋር አሁን ሽንኩርት ከተፈ ያለው እሳት ላይ። ከዛ ትንሽ ጨው አደርጋለሁ። እናንተ በኋላ ላይ ያው ማስገባት ትችላላችሁ። የእኔ ሽንኩርቱ ጠንካራ ስለሆነ እንዲያበስልልኝ ነው ማለት ነው። ከዛ ያው ውሃ ስለመጠጠ አሁን ደግሞ ዘይት አደርጋለሁ ማለት ነው። ሁሉን ነገር ከታተፈ ያዘጋጅች ያለው ይህም ያህል ዘይት ካርኩት ይበቃዋል፣ ሳይብዛ አሁን ሽንኩርቱን ጥብስ እናደርጋለን። በጣም እንደምታያችሁ ተስፋ አደርጋለሁ። ስቶፉ ያው ቀስ ብሎ እያባሰለ ነው እና ድንቹ በጣም ጠንካራ ስለሆነ ውጭ ከታትፌ ያው ከንፈል ያደረግኩት ነው ይዛር ድንቹ በጣም ጠንካራ ስለሆነ ነው እንጂ ለዛ ነው። እናንተ እንግዲህ ገንፈል አለማድረግ ትችላላችሁ። እኔ ቶሎ ብዬ እንዲበስልልኝ ብዬ ነው። ድንቹ ትንሽ ጠንካራ ነው፣ ለዛ ነው። አሁን እንደምታዩት ሽንኩርቱ ሙቱት እያለ እየበሰለ ነው። ከዛ አሁን ምንድን ነው የምናስገባው እዚህ ጋር ካሮት ከታትፌ ውሃ ውስጥ ያደረኩት አለ ማለት ነው። እሱንም ጨምሮ አለው። ከሽንኩርት ጋር አንድ ላይ እንዲጠበስ ከዛ ትንሽ ጥብስ እንዳለ እርዳ አረጋለሁ ማለት ነው። እንግዲህ ቤተሰብ እንደምታዩት በዚህ መልኩ ጥብስ ብሏል። አሁን ትንሽ እርዳ አስገባለሁ። ከዛ ነጭ ሽንኩርት አረጋውና እና እንግዲህ ድንቹ ከዛ እናስቀባለን። እንግዲህ ነጭ ሽንኩርት እዛ ነጭ ሽንኩርት አስገብቼ ያለው አሁን የፈላ ውሃ አለኝ ማለት ነው። ሁል ጊዜ ምግብ ስሰራ ውሃ መጀመሪያ ላይ አሞቄ ነው ማስቀምጠው። ውሃ ሞቋል እና ውሃ የሞቀ ውሃ ጣብ እያደረገን እንሰራለን ማለት ነው። እንግዲህ ቤተሰብ እንደምታዩት አሁን በጣም ቆንጆና አሪፍ ሆኖ ስልሱ ልድልድ ብሎ ተጠብሷል። እዩት እንዴት እንደሚያምር። አሁን ድንች እናስገባለን። ድንቹ ያው በትንሹ ከምፓል አድርጊያለሁ አንድ አምስት ደቂቃ ያህል በጣም ጠንካራ ስለሆነ ብዬ ነው እና ይሄን እናስገባለን አንድ ላይ አሁን ደግሞ ውሃ ትንሽ ጠብ እናደርጋለን። የፈላ ውሃ አለኝ። አሁን ደግሞ ክኖር አስገባለው። ስጋ መጥበሻ እና ናና ቃሪያ አንድ ላይ ከላይ ከወጣ በኋላ አስገባለው ማለት ነው። ደረቅ አዝመሪ ነው ወይ ደግሞ ሮዝመሪ ካላችሁ የተፈጨ ካላችሁ ማስገባ ትችላላችሁ። እኔ እርጥብ ስላለ እሱን ከላይ ቃሪያውን ስጨምር ከላይ አድርጓለሁ ማለት ነው። አሁን ክኖር ልጨምርና ትክትክ ይላል ማለት ነው ያለው ሊጋው ክኖር ድቅቅ ድቅቅ አርጌ አስገባለሁ። ከዛ ጨውጭ ቀማምሼ፣ ከዛ እንዲንተከተክ እንተዋለን። ማጨረሻ ላይ ቃሪያ፣ ስጋ መጥበሻ እና ናና ከላይ እናደርጋለን። ከዛ አሁን ደግሞ የቅጣ ሊጥ እናቦካለን። ድንች በቅጣ በጣም ቆንጆን፣ አሪፍ ነው፣ የሚጣፍጥ ነው። የምር ሞክሩት፣ ትወዱታላችሁ። እንደምትወዱ ተስፋ አለኝ። ትንሽ ጨው ልጨምር እንግዲህ ያው በእንጀራ ስለማይበላ መካከለኛ መሆን አለበት። መረቁ መብዛት የለበትም ብዙ ለቅጣ ስለሆነ ማለት ነው። በእንጀራ ቢሆን መረቅ በዛ ብል ችግር የለም እና እንግዲህ አሁን ቅጣ ሌጥና ቦካለን ማለት ነው። እንግዲህ እንደምታዩት እዚህ ላይ ትንሽ ለብ ያለ ውሃ አለ። ውሃ ውስጥ ያርኩት ጨው ነው ማለት ነው። እና ጨው አድርጌ ውሃ ላይ ዱቄት እየነፋሁት ነው ያለሁት ማለት ነው። ንጹህ ካልመሰላችሁ ዱቄት መጀመሪያ ላይ መናፋት አለበት። የታሸገ እንኳን ቢሆን የሆነ ጠቃቅን ነገር ስለሚገኝ ዱቄቱም ይበቃል ያልኩት ለእኔ አንድ ቅጣ ከሆነም ሁለት ቅጣ ከሆነም የሚበቃ በቃ ኃይል እንደ ቤተሰብ መጠን እንደዚህ ነፋለው። አሁን ይሄ ኃይል ይነፋው ይበቃል። እና አሁን ደግሞ ይሄ ቢኪንግ ፓውደር አረግዋለው፣ ከታች ጨው አርግ ያለው እንግዲህ። ከፈለጋችሁ ሱካር ማስገባት ትችላላችሁ። እናንተ ካልፈለጋችሁ ደግሞ ጨውን ማረግ ትችላላችሁ። እኔ ጨውን አረኩት እና ይሄ ደግሞ እርሾ ነው ማለት ነው። ጨው፣ እርሾ፣ ዱቄት እና ቢኪንግ ፓውደር ውሃ ለትንሽ ከቃስቃዛ መለስ ያለ የለም ለስላስ ያለ ውሃ ለስላስ ማለት አለበት ማለት ነው። እንደዚህ ሊጥ ነገር ስታወኩ ትንሽ ለብ ያለ ውሃ ቢሆን ጥሩ ነው። በደንብ የማያቃጥል መካከለኛ እና እንግዲህ በደንብ ሽታ አርጌ ተመልሽ ይመጣል እንግዲህ እንደምታዩት ቤተሰብ ሊጡ በዚህ መልክ ከቀጠነ ይበቃል። ይሁት እንደምታዩት በዚህ መልክ ነው። ይሄ አሁን ኩፕ እንድል ከድንን እናስቀምጣለን ማለት ነው። እንደምታዩት ሊጡ ኩፕ ብሏል። ይኸው እንግዲህ በዚህ መልኩ ሊጡ ኩፕ ብሏል። አሁን ሚጣዱ ሎኩሽ ያለው ግሏል እና መጋገር እንጀምራለን ማለት ነው ሚጣዱ ትንሽ ዘይት ቀብች ያለው እንዳይዝብኝ ማለት ነው። እና አሁን ይሄ ስስ ስለሆነ የሆነ እንጀራ ሊጥ የለም መካከለኛ የሆነ እንደዛ ስለሆነ አሁን እንደዚህ በእጃችሁ ሁሉም ቦታ እኩል አድርጋችሁ ትጋግራላችሁ ማለት ነው። ያው ይሄ እኔ በእንጀራ ምጣድ ላይ ነው እየጋገርኩት ያለው ማለት ነው እና እንግዲህ እንደምታዩት በዚህ መልኩ ግጣችን በፈለጋችሁ መስቀል መስራት ትችላላችሁ። ቅርስ በፈለጋችሁ ቅርስ አድርጋችሁ መስራት ትችላላችሁ። እንግዲህ እንደምታዩት አሁን ይሄ ውስጥ በኩሉን ገልብጬ ነው ማለት ነው። ይህን ይመስላል። አሁን ደግሞ አቀራርቤ ላሳያችሁ። እንግዲህ ውድ ቤተሰቦቼ እንደሚታዩት። በዚህ መልኩ ተሰርቶ አልቋል። ቅጣችም እንግዲህ እንደምታዩት እንዴት እንደሚያምር ይውት ሊጡ ቁፍ ካለ ልስልስ ይላል። በቃ በጣም ነው የሚጣፍጠው ማለት ነው። ትንሽ ደግሞ ስለ ቦካ በጣም አሪፍ ነው። በደንብ ጭክጭክ ብሎ መውጣት የለበትም። መካከለኛ ትንሽ ቁፍ ብሎ አረፋ ነገር ሲያወጣ ቶሎ ብላችሁ መጋገር አለባችሁ። ረጅም ሰዓት መቡካት የለበትም እና እንግዲህ ሊጡ እንደምታዩት በዚህ መልኩ ቃጥኖ በዚህ መልኩ ቂጣው ይሁት ሲሆነ ነው። በጣም ነው የምጣፍጠው። እንግዲህ ከዚህ በፊትም ሰርች ያለው ያው በድጋሚ ሲሪ በዚህ መልኩ ስለተባልኩ ነው የሰራሁት ማለት ነው። በጎመንም ሰርች ያለው እንደዚህ በድንችም ሰርች ያለው የምር በጣም ቆንጆ ነው ትወጡታላችሁ። በዚህ መልክ ሰርታችሁ ሞክሩት እና በጎመንም ቢሆንም ይጣፍጣል እና ሁላችሁም ላይክ አድርጉ ባካችሁ፣ ሳብስክራይብ አድርጉ። ሀሳባችሁን፣ አስተያየታችሁን ጻፉ። በቀጣይ በተለያየ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ደህና ሁኑ።